በአንድ ወቅት አንድ ትልቅ አባት ነበሩ። ለሰው ምክር በመስጠት በማስተማር ይታወቃሉ። ትምህርታቸውም በምሳሌ ነው። ከዕለታት አንዱ ቀን አንድ ፕሮፌሰር የብዙ ሰዎችን ሕይወት በእሳቸው ምክር ሲለወጥ በማየቱ ተገርሞ እኔ ፕሮፌሰር ነኝ፣ እሳቸውን ምን ሊያስተምሩኝ ይችላሉ? ይል ነበር። ነገር ግን አንድ ቀን እሳቸውን ሊፈጥናቸው ስለፈለገ ወደ እርሳቸው ሄደ። እኔ ፕሮፌሰር ነኝ፣ ስለዚህ ቻ ዓለም ከሌላው በተሻለ አውቃለሁ። ነገር ግን እቺ ዓለም ብዙ ያልተፈቱ መፈታት ያቃታቸው ሚስጥራቶች አሏት። ስለ እነሱ ማወቅ መመራመር እፈልጋለሁ። እንደው ምን ይመክሩኛል ብሎ ጠየቃቸው። እኚህ አስተማሪ አባትም መልስ አልመለሱለትም። ኩባያ አምጥተው ውስጥ ውሃ ጨመሩበት። ሞላም ፈሰሰ። እሳቸው ግን መጨመራቸውን አላቁሙም። ፕሮፌሰሩ ትዕግስት በማጣት ጽዋው ሞልቷል ለምን ያፈሱታል ብሎ ጠየቃቸው። እኚህ አስተማሪ አባትም አሉት፣ አየህ ስለዚች ዓለም እውቀት እንዳለ ደምድመህ ቁጭ ብለሃል። ማታቀውንም ነገር በምታውቀው ነገር ውስጥ ነው የምትፈልገው። አእምሮህም በእውቀት እንደሞላ አምነሃል። ታዲያ የሞላ ነገር ያፈሳል እንጂ ጨምሮ አይሰጥም። አዲስ ነገር ለመማር ስትፈልግ ምንም ነገር እንደማታውቅ ሆነ ቅረብ። አውቃለሁ ከማለት ለመማር ዝግጁ ሁን። እንደሞላው ጽዋ ሳይሆን ባዶ ሆነ ቅረብ። አዋቂ ሆነ ከሄድክ አዲስ ነገር ሳታውቅ ትመለሳለህ። ባዶ ሆነ ከሄድክ ግን አዲስ እውቀት ይዘ ትገባለህ። ነገሮችን በተለያየ መንገድ ታያለህ፣ በተለያየ መንገድም ትመራመራለህ። ብለው መለሱለት። አያችሁ፣ በህይወታችን ሁላችንም ራሳችንን እንዳዋቂ ነው የምናየው። አዋቂ ሆነን ነው የምንቀርበው። ከመስማት ከማዳመጥ ይልቅ ራሳችንን ከፍ ከፍ ማድረግ እንወዳለን። ሰዎች ላይም አዋቂ ሆነን እንፈርዳለን። የሰዎች ሀሳብ ከኛ የተለየ ሲሆን ስህተት እንደሆነ እናምናለን። ባለን እውቀት እንጂ በእነሱ ሀሳብ ተመስርተን አንፈርድላቸውም። ለማዳመጥም ዝግጁ አይደለንም። ይህ ግን ትክክል አይደለም። ስለ ሰው ከመገመት ማዳመጥ፣ ሐሳባቸውንም በአግባቡ መረዳት፣ በንጹ ልብና በንጹ አእምሮ ለመረዳት ዝግጁ መሆን፣ የዛኔ ሚዛናዊ መልስ ትመልሳለህ፣ አዲስ ነገርም ትማራለህ። ስለመጣቸው አመሰግናለሁ። ስለተማራችሁን ነገር ኮሜንት ላይ ያሳውቁኝ። ይህም ቪዲዮ ከወደዳችሁት ላይክ አድርጉ። እንደዚህ ትምህርታዊ ቪዲዮ ለማግኘት ከፈለጋችሁ ይህንን ቻናል ካልተቀላቀላችሁ ሰብስክራይብ የምትለውን በመንካት ይቀላቀሉ። መልካም ጊዜ ይሆንላችሁ።